በባህር ዳር ከተማ እየተሰሩ ያሉ የኮሪደር ልማት ስራዎች የከተማዋን ውበት ይበልጥ የሚያሳድጉና የስራ እድል የሚፈጥሩ መሆናቸውን የአማራ ክልል ምክር ቤት አፈጉባኤ ፋንቱ ተስፋዬ ገለጹ። የህዝብ ተወካዮች የአማራ ክልል ምክር ቤት አባላት በባህር ዳር ከተማ እየተከናወኑ ያሉ የኮሪደር ልማት ስራዎችን ተዘዋውረው ተመልክተዋል። ከሰሙንጌ ተጨማሪ ያለው የህዝብ ተወካዮች ምክር ቤትና የአማራ ክልል ምክር ቤት አባላት በባህር ዳር ከተማ እየተሰሩ ያሉ የኮሪደር ልማት ስራዎችን ተዘዋውረው ተመልክተዋል። በምልከታው የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ፋንቱ ተስፋዬን ጨምሮ የህዝብ ተወካዮች ምክር ቤት አባላትና የከተማ አመራሮች ተገኝተዋል። በከተማዋ ሰላምን ከማስፈን ጎን ለጎን እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውንና የከተማዋን ውበት ይበልጥ የሚያሳድጉ መሆናቸውን የህዝብ ተወካዮች ምክር ቤት አባላት ገልጸዋል። በከተማ አስተዳደሩ የተሰሩ የልማት ስራዎችን በተለይም የኮሪደር ልማትን እያየን ያለ ነው። በሚገርም ሁኔታ ክልሉ ያው ይታወቃል፣ የሰላም ችግር እንደተፈጠረበት። ግን በዛ ውስጥ ሆኖ አንደኛ ሰላሙንም ወደ ነበረበት ለመመለስ የተረጋጋ ሰላም እንዲኖር ለማድረግ የተሰራ ባለው ስራ ውስጥ የተሰሩ የኮሪደር ልማት ስራዎችም በጣም አመርቂና ውጤታማ ናቸው። በጣም ድንቅ ነገር ነው። ባህር ዳር የሚያስፈልጋት ጥቂት ነገር ነው። ከጥቂት በላይ ግን በጣም ብዙ ነገር ተሰርቷል። ምክንያቱም በተፈጥሮ የታደለች ናት። ጣና ሀይቅን የሚያህል በጣም ምርጥ ሀይቅ ጨዋማ ያልሆነ፣ አባይ ሰላም እያላት የሚያልፍ የተመረጠች ከተማ ናት፣ በተፈጥሮ የታደለች ያን ነገር ደግሞ ለሰዎች ምቹ አድርጎ በመስራት ረገድ አሁን እየተሰራ ያለውን እንደገና የማደስ ልማት በጣም አስደስቶኛል። የተሰሩ ያሉ የልማት ስራዎች ተጠናክረው እንዲቀጥሉ ህዝቡ በልማቱ የመሳተፍና የሚሰሩ ልማቶችን በባለቤትነት መጠበቅ እንደሚገባም አባላቱ አንስተዋል። በዚህ ስራ ላይ የተሳተፉ በተለይ የአመራሩ ቁርጠኝነት፣ የህዝቡ ተባባሪነት፣ እዚህ ያለው ወጣት ተነሳሽነት በጣም መጠናከር አለበት የሚል መልእክት ነው ያለን። እኛ እንደ ህዝብ ተወካዮች ምክር ቤት በጣም ይሄንን ማጠናከር ይገባል። የተሰራውን የልማት ስራ ደግሞ የኔ ነው ብሎ መጠበቅ አለበት ከቆሻሻ ከመጣል ይሄ ውሃ ህይወት ነው። የጣና ሀይቅ ውሃው ላይ ቆሻሻ ከመጣል ቆሻሻ ከማፍሰስ ወደዚያ በእርግጥ ይሄ የከተማው አስተዳደርም ጠንከር ያለ ህግ ሊያወጣ ይገባል። ምክንያቱም መቆሸሽ የለበትም ይ ሀይቅ በተፈጥሮ ንጽህናውን እንደያዘ ለህብረተሰቡ ጥሩ ኦክሲጅን አገልግሎት እየሰጠ እንዲኖር በማድረግ ረገድ የህዝቡም ድርሻ ቀላል ነገር አይደለም። እየተሰሩ ያሉ የኮሪደር ልማት ስራዎች ከተማዋን ውብና ማራኪ በማድረግ ለነዋሪዎቿ ምቹ የሚያደርጉ መሆናቸውን የገለጹት ደግሞ የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ ናቸው። ለነዋሪዎቿ ምቹ የማድረግ ሂደቱ ትልቅ ነው። ምቹ ለማድረግ አንዱ የጣናን ከከተማው ጋር ለማገናኘት በብዙ በኩል የተሰሩት እንትኖች የተከፈቱት መንገዶች በጣም ትልቅ ሰውን ተኮር የሆነ ለህብረተሰቡም ደግሞ በተገቢው አየር እንዲያገኝና ና እንዲዝናና ከማድረግ ከዛም ባለፈ ደግሞ ስማርት ሲቲ የማድረግና በተለይም ከተማዋን ሊያሳድጉ የሚችሉ ስራዎችን እንዴት ተባብረው ተቀናጅተው እየሰሩ እንደሆነ የተገነዘብንበት ነው። ህዝቡ በሚሰሩ የልማት ስራዎች ደስተኛ ነው ያሉት ዋና አፈ ጉባኤዋ፣ እየተሰሩ ያሉ የኮሪደር ልማት ስራዎች የከተማዋን ተወዳዳሪነት ይበልጥ የሚያሳድጉ ናቸው ብለዋል። ባህርዳር እንደምትታወቀው ካሉት ከኢትዮጵያ ከተሞች አንዷ ውብና ማራኪ የሆነች ጽዱ የሆነች ከተማናት እና የበለጠ ያን ውበቷን ሊያጎላ የሚችሉ ስራዎች ናቸው እየተሰሩ ያሉ። ጸጥታውንም ለማስከበር በተለይ ስማርት ሲቲ ከማድረግ አንጻር እየተሰራ ያለው ስራ ለቀጣይ ለሴኩሪቲውም ጥሩ መሰረተ ልማት እየተጣለ እንደሆነ ነው ያለው። በክልሉ ዘላቂ ሰላም እንዲሰፍንና የልማት ስራዎች ተጠናክረው እንዲቀጥሉ የሕዝብ ተወካዮች ምክር ቤት አባላት የበኩላቸውን ድርሻ እንደሚወጡም ተናግረዋል።